የኔ ስጥልኝ ተመልካቾች ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ወደ እናንተ የሚደርሰው የእለቱ ዜናችን ጀምሯል። በቆይታችንም ሉላ ኢትዮጵያን ጨምሮ የተለያዩ ዘገባዎችን ወደ እናንተ እናደርሳለን። ሰብለጽጌ ከዜናዎቹ ጋር ብሬያችሁ ቆይታ አደርጋለሁ። አብራችሁን ቆዩ። በደብረ ብርሃን ከተማ ያለውን ሰላማዊ እንቅስቃሴ ዘላቂ ለማድረግ የበኩላቸውን እየተወጡ ስለመሆናቸው የከተማዋ ነዋሪዎች ተናገሩ። በየደረጃው የተለያዩ የውይይት መድረኮች ተዘርግተው የከተማዋ ነዋሪዎች ከጸጥታ መዋቅሩ ጋር በቅንጅት እየሰሩ መሆናቸውን የገለጸው ደግሞ የደብረ ብርሃን ከተማ አስተዳደር ነው። ብርቱካን ማሞ ዝርዝር አላት። የኢንዱስትሪ የስበት ማዕከል የሆነችው የደብረ ብርሃን ከተማ ወደምትታወቅበት ሰላማዊ እንቅስቃሴዋ ተመልሳለች። አሁን ያለውን ሰላም ለማጽናት የነዋሪዎች ሰላም ወዳድነትና አጋርነት በጉልህ የሚነሳ ነው። ያነጋገርናቸው ነዋሪዎችም ከተማዋ ሰላማዊ እንድትሆንና ወጥተን እንድንገባ የሚጠበቅብንን ለማበርከት ዝግጁ ነን ብለዋል። ሰው በሰላም ወጥቶ መግባት የማይችልበት ደረጃ እንዳንደርስ አጋርነታችንን ገልጸናል። የገለጽነውም አጋርነት በብሮክ አደረጃጀት ሮንዲ የወጣን እንደምንደግፍ ጸጉረ ልውጥ ሰዎች ሲመጡ እንደምንጠቁም፣ ያለውን ነገር እውቅና ሰጥተን ተወያይተን በሰላም አጠናቀን ወጥተናል። ሰላም ለሁሉም ነገር አስፈላጊ ነው። ሰላም ከሌለ ሕጻናት መሆነኛ ወተን እንደ ልባችን ሰርተን መግባት አንችልም። መስራት ካልቻልን ደግሞ መኖር አንችልም። ልጆችምኖችንም ሁሉንም ነገር ማስተዳደር አንችልም። ስለዚህ ያው በክፍለ ከተማችንም በየሰፈር በየድሩም ያው ስለ ሰላም ሁሌ ውይይት እንደተደረገ ነው።

በቃ በሁሉም ቦታ ላይ ስለ ሰላም ይወራል። ስለዚህ አንድና አንድ ህብረተሰቡ ሰላምን ነው የሚፈልገው። በከተማዋ በሚገኙ ሁሉም ክፍለ ከተሞች ሰላምን በሚመለከት ከነዋሪዎች ጋር ውይይት ተደርጓል። ይህ ውይይት ለቀጣይ ስራዎቻችን የቤት ስራ የሰጠና ከህብረተሰቡ በቂ ግብአትና አጋርነትን የተመለከትንበት ነው ያሉት በከተማ አስተዳደሩ የጠዋሴ ክፍለ ከተማ ዋና ስራ አስፈጻሚ መርሻ ማሞ ናቸው። በሰላም እጦቱ ከኑሮ ውድነት ጋር ተያይዞ በጣም በርካታ ጥያቄዎች ተነስተዋል። ምንም እንኳን እኛ ጋር እንደፈለገ እንቅስቃሴ ቢኖሩም አይደለም አምቡላንሶች የሄደው እናቶችን በተገቢው ያሳከሟል ሆነ መንገድ ላይ ያሉ ችግሮች ብለው በደንብ በተገቢው ያነሱበት ሁኔታ ነው ያለው። ልማቶችም ተጓቷል የሚል ጥያቄ እንትን አላቸው ሀሳብ አላቸው። ምክንያቱም ሰላም ሲኖር ነው ልማት የሚኖረውና ትምህርት ያነሱት ነገር አለ። በተለይ ከትምህርት ጋር እንደኛ ክፍለ ከተማም የተወሰኑ ትምህርት ቤቶች እያስተማርን አይደለም። ከጸጥታው ጋር ተያይዞ እና ትምህርት ላይ ያለው ነገር መንግስት በአስቸኳይ ፈቶላቸው ልጆቻቸውን ማስተማር እንደሚፈልጉ ወጣቶችን መማር እንደሚፈልጉ በተደጋጋሚ መድረካችን ላይ አንስተዋል። ከተማዋ የኢንቨስትመንት መዳረሻ የሆነችው በሰላሟና በሕዝቧ እንግዳ ተቀባይነት ነው። በቀጣይ የታሰቡ የከተማዋን እድገት የሚመጥኑ ፕሮጀክቶች እንዲገነቡና ሕዝቡ የሚያነሳቸው ጥያቄዎች እንዲመለሱ ከነዋሪዎች ጋር ሰላምን ለማጽናት እየሰራን እንገኛለን። ውይይቱም በርካታ ጥያቄዎች የተነሱበት ነበር ያሉት የከተማ አስተዳደሩ ምክትል ከንቲባ ወርቅ አለማው ኮስትሬ ናቸው። መድረኮቹም እዚህ ላይ የሚያበቁ ሳይሆን አጠቃላይ የአካባቢያችን ሰላም ተረጋግጦ የምናስበው ልማት፣ የምናስበው የኢኮኖሚ እድገት፣ የምናስበው ማህበረሰባችን የመጥቀም ሁኔታ በተጨባጭ እጃችን ላይ እስከሚረጋገጥ አበክረን ከህዝባችን ጋር ሆኖ ለመስራት እንደ መንግስት ሰፊ ዝግጁነት አለ። በየደረጃ የተነሱት ጥያቄዎችንም ለመመለስ እንደዚሁ በተመሳሳይ ዝግጁነት አለ። ዞሮ ዞሮ ማህበረሰባችን የሚያነሳቸው የልማት የመልካም አስተዳደር ጥያቄዎች፣ በተመሳሳይ ደግሞ በተለይ ከኑሮ ውድነትም ጋር ጭምር የሚያነሳቸው በጣም በርካታ ጥያቄዎች አሉ። እነዚህን ጥያቄዎች ደረጃ በደረጃ ለመፍታት አይቀሬው ነገር ዋናው ቁም ነገሩ ሰላም ያስፈልጋል። የሰላም ውይይቱ ቀጣይነት እንደሚኖረውም ተጠቁመዋል። የ2063 የአፍሪካን የልማት አጀንዳዎች ለማሳካት የበኩሉን ድርሻ ለመወጣት እየሰራ መሆኑን የኢትዮጵያ ሃይማኖት ተቋማት ጉባኤ ገለጸ። ጉባኤው ዓለም አቀፍ የሰላም የአብሮነትና የልማት ኮንፈረንስን በአዲስ አበባ ሊያዘጋጅ ነው። ራህመት አደም ዝርዝር አላት። ሶስተኛው ዓለም አቀፍ የሰላም የአብሮነትና የልማት ኮንፈረንስ የፊታችን ግንቦት አምስትና ስድስት ቀን በአዲስ አበባ ይካሄዳል። የኢትዮጵያ ሃይማኖት ተቋማት ጉባኤ ከአጋር አካላት ጋር በመተባበር የሚያዘጋጀው ኮንፈረንስ በአፍሪካ ለመጀመሪያ ጊዜ እንደሚካሄድ ተገልጿል። የኢትዮጵያ ሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ ሊቀ ትጉሃን ቀሲስ ታጋይ ታደለ በሰጡት ጋዜጣዊ መግለጫ ኮንፈረንሱ ኢትዮጵያ ለሌሎች ዓለም አቀፍ ኮንፈረንሶች ማዕከል እንድትሆን እድል ይፈጥራል ብለዋል። በተጨባጭ ለውጦ ወደ ሀገር ውስጥ እንዲመጣ ይሄንን ኮንፈረንስ ማድረጉ ትልቅ የሚሄድ አንዱ መታየት ያለበት እሱ ነው። ይሄ መድረክ ብቻ በመምጣቱ ሌሎች የሚለካ የሚቆጠር ነገር ባናይ፣ መድረኩ በመካሄዱ ብቻ ኢትዮጵያን ከፍ ያደርጋታል፣ የኮንፈረንስ ሴንተር ያደርጋታል ብለን እናምናለን። ስለዚህ አንዱ ትልቁ ተጨባጭ ውጤት ብለን የምንወስደው ኮንፈረንሱን ኢትዮጵያ ውስጥ አዲስ አበባ ያውም የኢትዮጵያ ሃይማኖት ተቋማት ጉባኤ በአዘጋጅ በመሪነት መውሰዱ ነው። የሚካሄደው ኮንፈረንስ የ2063 የአፍሪካን የልማት አጀንዳዎች ለማሳካት የበኩሉን ድርሻ ለመወጣትም ያስችላል ብለዋል። ለካ የተጨበጠ ውጤት አምጥተናል ብለን እናስብ ኮርተን የምንናገረው ነው ማለት ነው። 2063 አጀንዳ ነው ያለው አፍሪካ፣ እንደ አፍሪካም ነው እየተሳተፍን ያለ ነው እና እያዘጋጀን ያለ ነው። በዛ ሂደት ውስጥ ኢትዮጵያ ይህንን መድረክ ለመጠቀም ትልልቅ ከነሱ ዓለም አቀፍ አጀንዳዎች እንዲመጡና የዓለም አቀፍ አጀንዳዎችን የማሳለጥ የማስተባበር ሚናዋን ለመጫወት በተለይ በተለይ በሰብአዊ ክብር ላይ ያ ዓለም አቀፍ አጀንዳ ነው። በዛ ላይ ሮሉን እንድትጫወት በሁለንተናዊ ልማት ላይ፣ በአካባቢ ጥበቃ፣ በአየር ለውጥ የግሪን ሌጋሲን ጨምሮ ኢንቫይሮንመንት ላይ ይሄ አጀንዳ የኢትዮጵያ አጀንዳ የአፍሪካ አጀንዳ ነው፣ የዓለም አቀፍ አጀንዳ ነው። ስለዚህ በዚህ ላይ አጀንዳዎች እየተነጋገሩ ይህንን ቤት ስራ በመውሰድ ለህብረተሰቡ፣ ለህዝቡ የእምነት ተቋማት ተጽዕኖ ፈጣሪ ናቸው እያለ ነው። ተጽዕኖ ፈጣሪ ተቋማትም ናቸው ብለን ከገለጽን እነዚህ አጀንዳዎችን ደግሞ የማስተባበር የመምራት ሚና እንዲኖራቸው እናደርጋለን ማለት እንደ ጠቅላይ ጸሐፊው ገለጻ ከኮንፈረንሱ የሚገኙ ምክር ሀሳቦች ተለይተው በአፍሪካ ህብረትና የቡድን ሀያ አባል ሀገራት የመሪዎች ጉባኤ ላይ ለፖሊሲ አውጪዎች ለሰብአዊ ድጋፍ ድርጅቶችና ለልማትና ማህበራዊ ጉዳዮች መነሻ በግብአትነት ይቀርባሉ። በኮንፈረንሱ መቋጫም ከቀረቡት አጀንዳዎች ዋና ዋና የሚባሉት ተለይተው ምክር ሀሳብ በማዘጋጀት በአፍሪካ ህብረትና በቡድን ሀያ አባል ሀገራት የመሪዎች ጉባኤ ላይ በማቅረብ ለፖሊሲ አውጪዎች ለልማትና ሰብአዊ ድጋፍ ድርጅቶችና ለትምህርትና ለማህበራዊ ጉዳዮች በግብዓትነት እንዲወሰዱ ይደረጋሉ። ከተለያዩ የዓለም ክፍሎች የሚመጡ ከ ሰማኒያ በላይ የሃይማኖት ተቋማት መሪዎች፣ የሀገር በቀል እውቀትና የባህል መሪዎች፣ የሰብአዊ መብት ተሟጋቾችና ተመራማሪዎች በኮንፈረንሱ ሲታደሙ በአዲስ አበባ የተለያዩ የልማት ስራዎችን እንደሚጎበኙም ይጠበቃል። በደብረ ብርሃን ከተማ አስተዳደር ከ7000 በላይ ተማሪዎች በምገባ መርሃ ግብር ተጠቃሚ መሆናቸውን የከተማ አስተዳደሩ ትምህርት መምሪያ አስታወቀ። የተማሪዎች ምገባ የትምህርት ጥራትን ለማምጣት የሚሰራውን ስራ ውጤታማ እንዲሆን የሚያስችል ነውም ተብሏል። ፋንታነሽ መሐመድ ዝርዝር አላት። የተሻለ የመማር ማስተማር ስርዓትን ለማሳለጥ የተማሪዎች ምገባ አይነተኛ ሚና አለው። በደብረ ብርሃን ከተማ የአንድነት ቅድመ አንደኛ አንደኛ አንደኛና መካከለኛ ትምህርት ቤት የሚገኙ ተማሪዎች በትምህርት ቤቱ የተማሪዎች ምገባ መደረጉ ትምህርታቸውን ተረጋግተው እንዲማሩ እድል መፍጠሩን ተናግረዋል። ብዙ በቃ ትምህርቱን ሊማሩ ሲሉ ወንበር ላይ ተኝተው አሟቸው። ብዙ በቃ መምህሮቹ ራሱ ብር እያዋጡ እያሳከሙ ነበር። እንደዚህ እዚህ ድረስ ያቆየንና እነሱ ይህንን ድጋፍ አድርገውልን አሁን ነቃ ብለን ትምህርት ቤታችንን ትምህርታችንን መከታተል በደረጃ አንደኛ መውጣት ጀምረናል ማለት ነው። እናቴ የለችም ከአራት ዓመት ጀምሮ ነው ከቤት ከባዘር ጋር የተለያዩት። አባቴ ነው እስካሁን ያሳደገኝ መመገብ በመቻል እዚህ ቀጥያሉ። ለቀጣዩ የትምህርት ቤቱ እርሰ መምህር በአዩ ኃይለ ጎርጊስ እንደገለጹት መገባው ከተጀመረ ጊዜ አንስቶ ተማሪዎች ትምህርታቸውን ብቻ ትኩረት ሰጥተው እንዲማሩ አስችሏቸዋል ነው ያሉት። ይሄ ምገባ አንዱ ምቹ ሁኔታ የፈጠረው ተማሪዎች በተረጋጋ ሁኔታ ትምህርታቸው እንዲቀጥሉ ምቹ ሁኔታ ፈጥሯል። ሁለተኛው የማለፍ ምጣኔ ነው። ከክፍል ክፍል ማለፍ ምጣኔያችን ጋር ተያይዞ ማሰለስ በመቀነሱ ሙሉ ጊዜያቸውን ለትምህርት እንዲያወሉ በማድረጉ ምገባው ሁሉም ተማሪዎች ምገባ ስለሚያገኙ አብዛኛውን የትምህርት ጊዜ በትምህርት ቤቱ በማሳለፍ ያላቸው ውጤት ከፍ በማለቱ ከክፍል ክፍል ያለው ዝውውርም እንዲጨምር አድርጓል። የቻይና ፋውንዴሽን አስተባባሪ ዳንኤል ወርቁ በበኩላቸው ባለፉት ሶስት ዓመታት ከ50 ሚሊየን ብር በላይ በመመደብ ከ2ሺ በላይ ተማሪዎችን መመገብ መቻላቸውን ገልጸዋል። በአንድነት ትምህርት ቤት በደብረ ብርሃን የመጣ ነው። የዛሬ ሶስት ዓመት ነው። ያኔ 1700 ልጆች ነበሩ ዝግቢ። ሁሉም ተመሳሳይ አገልግሎት እንዲያገኙ ማድረግ ተችሏል። በሰዓቱ በአሁኑ ሰዓት ስታንዳርዱን አሻሽለን ለሁለት ሺ ተማሪዎች አገልግሎት እየሰጠን ነው ያለ ነው። የደብረ ብርሃን ከተማ ትምህርት መምሪያ ኃላፊ መቅደስ ብዙነ በበኩላቸው በከተማው በሃያ ትምህርት ቤቶች ከሰባት ሺ በላይ ተማሪዎች ምገባ እየተደረጋላቸው ነው ያሉት። የተማሪ ምገባ የትምህርት ጥራትን ለማምጣት አበርክቶ ላቅ ያለ መሆኑንም ገልጸዋል። የተማሪዎች ትምህርት ቤት ላይ ሳይበሉ መምጣት አንዱን ቅፋት ነበር። ልጆች ቁርስ ሳይበሉ ይመጣሉ ትምህርት ቤት ሲደርሱ ያወያማቸዋል። ትምህርት አይከታተሉም፣ ይወድቃሉ። እንዲህ አይነት ችግሮች ነበሩ። ይህንን አቃሏል። በመጀመሪያ ማለት ነው። ሁለተኛውና ዋናው ነገር ግን የወላጆችን እፎይታ ቀንሷል። ሀሳብ የለባቸውም። ልጆቻቸውን ትምህርት ቤት ቀጥታ ነው የሚልኩት። ልጆቹም ደግሞ ሙሉ ለሙሉ ትኩረታቸው መማር ማስተማሩ ላይ ሆኗል ማለት ነው። የተማሪው ምገባ የመማር ማስተማሩን እንዳሳለጠው እና በቀጣይም ከግብረ ሰናይ ድርጅቶች ጋር በመተባበር ሌሎች ትምህርት ቤቶችም የተማሪዎችን ምገባ ለማስጀመር ጥረት ይደረጋል ነው ያሉት። የደብረ ብርሃን ከተማ አስተዳደር ሀያ ትምህርት ቤቶች ላይ ነው ምገባ የሚያካሄደው። ከሰባት ሺህ በላይ ተማሪዎች ምገባ ያገኛሉ። አሁን የአንድነት ለየት የሚለው ሙሉ ተማሪውን አጠቃላይ ሁሉም ተማሪው የምገባ አገልግሎት ተጠቃሚ ነው። ሌሎቹ አስራ ዘጠኙ ትምህርት ቤቶች ላይ የተለዩ ተማሪዎች የተለየ ግዛም የሚያስፈልጋቸው ተማሪዎች የሚመገቡባቸው ትምህርት ቤቶች አሉ፣ እንደየ ትምህርት ቤቶቹ ተጨባጭ ሁኔታ ዛሬ እየሰራ ነው። ተማሪ የነገ ሀገር ተረካቢ ነው እና እዚህ ላይ መስራት በአንድም በነፍስም ያጸድቀ ሁለተኛም ደግሞ የምንፈልገውንም ትውልድ እንድናገኝ ያደርገናል እና አቅም ያላቸው ሁሉ ይህን ድጋፍ እንዲያደርጉ በዚያ አጋጣሚ ጥሪ ማስተላለፍ ይፈልጋል። በትምህርት ቤቱ ከተማሪዎች ምገባ ጋር ተያይዞ የተሰሩ ስራዎች በሚመለከታቸው አካላት ተጎብኝተዋል። ተመልካቾቻችን ዜናዎቻችን እንደቀጠሉ ናቸው። በማስከተል ሁለ ኢትዮጵያን ወደ እናንተ እናደርሳለን። ኢትዮጵያን ከባህር በር የማራቅ ስራ ረጅም ታሪካዊ ሂደት ያለውና በርካታ ተሳታፊዎች ያሉት ነው ሲሉ የፖለቲካ ሳይንስና ዓለም አቀፍ ግንኙነት ምሁሩ ፕሮፌሰር ብሩክ በሻ ኃይሉ ተናገሩ። በአሁኑ ጊዜ የሚወሰዱ መፍትሄዎች አንድ አቅጣጫ ያላቸው ሳይሆኑ ወደፊት ኢትዮጵያ የሚያስፈልጋትን የባህር በር ሊያስገኙ የሚችሉ ናቸው ብለዋል። አንዱአለምናን አነጋግሯቸዋል። እንዲህ እንደ ኢትዮጵያ ከባህር በር በቅርብ ርቀት ያለ ትልቅ ሀገር በር አልባ የሆነበት የዓለም ሁነት ከኢትዮጵያ ውጭ አይገኝም። ይህ ሁኔታ ከምን ተነስቶ የተከሰተ እንደሆነ የጠየቅ ናቸው የፖለቲካ ሳይንስና ዓለም አቀፍ ግንኙነት ምሁሩ ፕሮፌሰር ብሩክ በሻ ኃይሉ ሆን ተብሎ በተሰራ ታሪካዊ ሂደት እየመጣ ነው ይላሉ። የውሃ በር የነበራት ሀገር ናት። አምስት ሺህ ዓመት በላይ ታሪክ ያላት ሀገር ናት። በቀይ ባህር በአንደኛው ሳይድ ብቻ ሳይሆን የመንም በዛኛው ሳይድ ነው በዛኛውም በኩል ነበርን፣ ቴሪተሪ ነበርን፣ ግዛት ነበርን። ኢትዮጵያ እንግዲህ ታሪካዊን ዳራ ያ ሁሉ ሆኖ እንግዲህ የዓለም ኮሎኒያል ስርዓቱ እየሰፋ መጥቶ ይህ አካባቢ ለጣልያን ፈረንሳይና እንግሊዝ ከተሰጠ በኋላ ኢትዮጵያ ለጣሊያን በሚል ሲቀመጥ ከታች ፈረንሳይ አሁን ጅቡቲ የምትባለውን አቋቋሙ። ቀደም ሲል ደግሞ በርበራን ማዕከል ያደረገ የእንግሊዝ ሶማሌላንድም ተቋቋመ። ሞቃዲሾ ሶማሌላንድም ከታይ ተቋቋመ። እንዲህ እንዲህ ያለ እንግዲህ የተፈጠረ ሁኔታ አለ። የዚህ ፕሮሰስ እንግዲህ አንዱ ስፒን ኦፍ ኢፌክት ኔጋቲቭ አሉታዊ ምንድን የሆነው ኢትዮጵያ ኤርትራ የምትባል ኮሎኒ ስትቋቋም ኢትዮጵያ የውሃ በርዋን አጣች ማለት ነው። ታዲያ ይህንን ሂደት ለመቀየር ያለፉት መንግስታት የየራሳቸውን መፍትሄ ሲወስዱ መቆየታቸውን ተናግረዋል። እንግዲህ የተለያዩ ኢትዮጵያ መንግስታት የተለያዩ አቅጣጫ ወስደው ተንቀሳቅሰዋል። በአጼ ያለስላሴ ጊዜና በደርግ ጊዜ ውሃ በር ነበረን። ምጽዋና አሰብን ነው የምንጠቀመው እኛ። የታወቀ ነው። ምጽዋ ለሰሜን ኢትዮጵያ ነው የሚያገለግለው እና ለሃይላንድ ኤሪትሪያ ነው የሚያገለግለው። አሰብ ግን ለማዕከል ከወሎ ጀምሮ ማዕከል ታች ድረስ አሰብ ነበር የምንጠቀመው። ኢትዮጵያም ሀብትና ላቧን ገንዘቧን አፍስሳለች። እነዚህ ፖርቶችን ለማስፋፋት በተለይ ምጽዋን ማን ነው አሰብን ለማስፋፋት የኢትዮጵያ ሀብት ፈሷል፣ በሚሊዮን የሚቆጠር አሰብ ላይም ሪፋይነሪ ነበረ እንግዲህ ምን ያህል ኢትዮጵያ አትኩራ በዛ ጉዳይ እንደሰራች ነው ባለፉት ሶስት አራት ዓመት ወዲህ በአዲሱ መንግስት ማለት ይሄ ለውጥ እያራመደ ባለው በጠቅላይ ሚኒስትር አብይ አህመድ በሚመራው መንግስት እና በፒፒ በሚመራው መንግስት መሰረት ኢትዮጵያ ጥያቄዋን እያቀረበች ነው ይህን ስታደርግ አንድ በሰላማዊ መንገድ እንደሆነ ሁለት በደባ መልክ ሳይሆን በግልጽ በግልጽ በአንድ ዘዴ እና ሞዳሊቲ ከጎረቤት ሀገራት ጋር ሁሉንም እንጠይቀችው በነገራችን ላይ ኤርትራ ብቻ አይደለም። ዛሬ ጅቡቲ ላይ ጥገኛ ሆነው የኢትዮጵያ ገቢ ወጪ ንግድ ለሀገሪቱ በአመት ሁለት ቢሊዮን የአሜሪካን ዶላር ይከፍላል የሚሉት ፕሮፌሰር ብሩክ በሊዝ ክፍያም ሆነ በሌላ አማራጭ ኢትዮጵያ በር እንደሚያስፈልጋት ግን መገንዘብ ይኖርባቸዋል ብለዋል። አንገቱን ታንቆ ጉሮሮን ታንቆ ያለ ሀገር ሙሉ ሉዓላዊ ነው ለማለት በጣም በጣም ይከብዳል። ምክንያቱም ኤኒ ታይም ነገ ጅቡቲ ለምሳሌ አንድ ሚሊዮን ህዝብ ያለው ሀገር ነው ይታይህ ዝጋሊም ቢል ቢሉ አይመስለንም፣ ግን አይታወቅም። ፖለቲካ ስለሚለዋወጥ 95 ፐርሰንት በላይ መግቢያና መውጫችን በዛ ነው። በጣም ችግር ውስጥ ነው የምንወድቀው፣ በጣም ችግር ውስጥ ነው። ስለዚህ የእኛ ደስቲኒ የእኛ ጣፋንታ በሌላ ሀገራት ላይ ዲፔንድ ያደረገ እንዲህ ነፍሳችን ተንጠልጥላ ያለች ሀገርን የሆን ነው። ያንን መለወጥ አለብን ነው፣ የራሳችን የሆነ ያስፈልገናል ኢትዮጵያን የመሰለ ትልቅ ሀገር ከአፍሪካ ሁለተኛ ታላቅ ሀገር በህዝብ ብዛትም በሌላም በሌላም ታፍና መቆየቱን፣ ይሄ ውድቅ የሆነ ያለፈበት አስተሳሰብ እንደሆነ በግልጽ እየወጣ ነውና ይሄም የምን ውጤት ነው? የዲፕሎማቲክ እንቅስቃሴያችን ስኬት ነው ማለት ነው። for years the landlocked country of ethiopia has wanted access to a sea port። በመጨረሻ አጫጭር ዘገባዎች ወደ እናንተ ይደርሳሉ። ኤልሳ ቆሽ ታቀርበዋለች። በለውጡ ዓመታት የሲቪል ማህበራት ድርጅቶችን በማጠናከር ረገድ ውጤታማ ተግባራት መከናወናቸውን በምክትል ጠቅላይ ሚኒስትር ማዕረግ የዲሞክራሲ ስርዓት ግንባታ ማስተባበሪያ ማዕከል ኃላፊና የብልጽግና ፓርቲ ምክትል ፕሬዚዳንት አቶ አደም ፋራህ ገለጹ። የሲቪል ማህበረሰብ ድርጅቶችና የፌዴራል ባለድርሻ አካላት የትብብርና የቅንጅት መድረክ በተመለከተ ውይይት ተካሂዷል። በውይይቱ ከፍተኛ የመንግስት የስራ ኃላፊዎች፣ የሲቪል ማህበራት ድርጅት ተወካዮች፣ የፌዴራል ተቋማት ተወካዮችን ጨምሮ የተለያዩ ባለድርሻ አካላት ተገኝተዋል። በምክትል ጠቅላይ ሚኒስትር ማድረግ የዲሞክራሲ ስርዓት ግንባታ ማስተባበሪያ ማዕከል ኃላፊና የፓርቲው ምክትል ፕሬዚዳንት አቶ አደም ፋራህ የሲቪል ማህበራት ድርጅቶች በሰብአዊ መብት ጥበቃ፣ ሰላም ግንባታና ግጭት አፈታት በዜጎች ተሳትፎና ተጠቃሚነት በዲሞክራሲ ስርዓት ግንባታ እንዲሁም በአካባቢው ጥበቃ ጉልህ ሚና ይጫወታሉ ብለዋል። መረጃው የኢትዮጵያ ዜና አገልግሎት ነው። የስራና ክህሎት ሚኒስቴር አገልግሎቱን ፍትሃዊና ተደራሽ ከማድረግ ባሻገር የአሰራር ስርዓቱን ዘመናዊ እያደረገ መሆኑን ሚኒስትሯ ሙፈሪያት ካሚል ገለጹ። የስራና ክህሎት ሚኒስትሯ ሙፈሪያት ካሚል አሰራር ስርዓቱን የሚያዘምሩ በርካታ ተግባራት እየተከናወኑ እንደሚገኙ ገልጿል። በተለይም ዘርፉን ከብልሹ አሰራር ለማላቀቅና ፍትሃዊነትን ለማስፈን በቴክኖሎጂ የታገዘ አሰራርን ማስረጽ አንዱና ዋነኛው ነው ብለዋል። በዚህም ህጋዊ የውጭ ሀገር የስራ ስምሪትን ተደራሽ ከማድረግ በዘለለ የስራ እድልን በመፍጠር ረገድ አበረታች ውጤት መምጣቱን አንስተዋል። መረጃው የስራና ክህሎት ሚኒስቴር ነው። የኢትዮጵያ ታምርት ንቅናቄ ከውጭ የሚገቡ ምርቶችን በሀገር ውስጥ ከመተካት ባሻገር ወደ ውጭ ገበያ መላክ የሚያስችል አቅም መፍጠሩን የኢንዱስትሪ ሚኒስትሩ መላኩ አለበል ገለጹ። መንግስት የተለያዩ የአሰራር ማሻሻያና የፖሊሲ እርምጃዎችን በመውሰድ የአምራች ኢንዱስትሪውን የማምረት አቅም ማሻሻል ችሏል ብለዋል። የተሟላ የማክሮ ኢኮኖሚ ማሻሻያ፣ የሀገር በቀል ኢኮኖሚ ማሻሻያ እንዲሁም ሌሎች ህጋዊ ማዕቀፎች የማኒፋክቸሪንግ ኢንዱስትሪው እምርታዊ ለውጥ እንዲያመጣ አግዞታል ብለዋል። የኢንዱስትሪ ሚኒስትሩ መላኩ አለበል በኢትዮጵያ ታምርት ንቅናቄ በምርት ጥራት ንቅናቄና ገበያ ተወዳዳሪነት ላይ መሠረታዊ ለውጦች ተመዝግበዋልም ብለዋል የኢትዮጵያ ታምርት ንቅናቄ በ2014 ዓ ም ሲጀመር በዓመት መተካት የተቻለው 318 ሚሊዮን ዶላር ብቻ እንደነበር አስታውሰዋል በተያያዘው በጀት ዓመት 9 ወራት 3.1 ቢሊዮን ዶላር ተተክቷልም ብለዋል ዘገባው የኢትዮጵያ ዜና አገልግሎት ነው ሳምንታዊ የንጋት ፕሮግራም ተጀምሯል። ይህ ፕሮግራም አቶ አሰግደው ሽመልስን ጋብዘንላችኋል። ንጋት ኮርፖሬትስ የማን ነው? ንጋት ኮርፖሬት ምንድን ነው? ተቋማት በአንድ ህዝብ ያላቸው አስፈላጊነት መቼም ትልቅ ነው። የመንግስት አይደለም የትኛውም አካል የግለሰቦችም አይደለም። የአማራ ህዝብ ሀብት የሆነ ተቋም ነው። ቁልፍ የስትራቴጂ ለውጦች ምንድን ናቸው? የህዝቡ ቁልፍ ችግሮች ምንድን ናቸው? በግብርናው በአገልግሎት በማህበራዊ ልማት፣ በሎጂስቲክስ በትራንስፖርት በቴክኖሎጂ የተልእኮና የስትራቴጂ ለውጦቹ 16 ቢሊዮን ሀብት ባለፉት 6 ና 7 ዓመታት ብቻ በመጨመር ሀብቱን ወደ 252 ቢሊዮን ማሳደግ ተችላል። ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ወደ እናንተ ስናደርስ የቆየ ነው የዕለቱ ዜናችን፣ እዚህ ላይ አበቃ። ስለተከታተላችሁን እናመሰግናለን። ሰላም ሁኑ።